አረጉድ አረጉዳ አረጉዳ አረጉዴ ሄርሜላ አረጉድ ሄርሜላ እንደዚህ ትላንትና እኔ እንደዚህ ልቤ ተንጠልጥለው ውሎ ማለት ነው ውለው እንደዚህ ዩቱብን አይን አይን እየጠበኩ ነው፣ ስልኬን አይን አይን እየጠበኩ ነው ዋልኩት፣ ይላችኋለሁ። ስለዚህ መጡ እንትኑ፣ መልሱ ደሞ መልሱ ገና አልታወቀም። ጥያቄ ምልክት ነው መልሱ። አብረሃን ሆስፒታል ገብቷል፣ ግን ወጥቷል እኮ። ስለ ወጣ ነው ዩቱብን ትላንትና ሼር አደረገታ። ወጥቷል፣ ወጥቷል፣ አዎ፣ አሳስባችሁ ወጥቷል። ነክቶ እሱን ቪዲዮ መጣልናል ነገ ማታ ደሞ ባማ በአምባ ወይ በሄርሜላ ወይ በአቤላ ነው ምጣ። አቤላ ጅጅጅጅ እያለ ስለሆነ ቀደም ብለው አቤላ ለምንድን ነው? ሄርሜላ ጥሩ ሰው ከሆነ ማለት ነው አብርሃም ልጅ አለው፣ ሚስት አለው አራስ ምስት ንትበ እኔ ነግባ እያለች ማለት ነው። ለምን አንተ አታግባም? በረሃ የምትመስል ትቀልብና እንደ ራሷ በቃ ውንጭ ሙላ ሙላ እንድለ አንተን ብዙ ሰው እንዲፈልግ ትደረጋለ። ለምን አንተ ጥሩ ሰው ከሆነች ማለት ነው። በጣም መልካም ሰው ከሆነች መልካም ሰው ከሆነች ማለት ነው። እኔ መልካም ሰውን አሳልፌ ለጎደኛ ይሰጣሉ? አልሰጥም። በራሴ ለራሴ ነው አባብዬ ለራሴ ነው የሚያደርገው። ለምን ለራሴ አታደርግም ለምን ደግሞ እነ አቤላ እነ ብሩክ ምናምን አይፈቀርም? ለምን እነሱ ማፍቀር አልቻለችም? ምክንያቱ አብርሃም ፌማስ ስለሆነ ከዚህ መኪና ስላለ ነው። ሌላ ነገር አይደለም። ሌላ ነገር አማርኛ አይደለም። አሁን ብሩክም ቆንጆ ነው። ለምን እሱን፣ እንደውም ለስላሳ ልጅ ነው። ለምን እሱን አታፈቅሪም? አፍቅሪ። እሱ ባዶ የሆነን አታፈቅሩም? ሆ ኦሆ! ምን ዘመን ላይ ደረስና! አቦ አቦ አቦ! ምን ዘመን ላይ ያለም። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እንደ እኔ ቪዲዮ ስትጠብቁ የዋላችሁ ደህና ናችኋ? እኔ ዳለ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ አበረታትን። ሰብስክራይብ አድርጉ፣ በግድ ካላገባ እኔ የምለው ያቤላ ችግር ደግሞ ምን እንደሆነ ታውቃላችሁ?

አንተ ይሄን ሁሉ ሴቶች ማለት ነው ይህን ሁሉ ሴቶች ልበላቸው እንጂ ይህን ሁሉ ወንዶች ማለት ነው፣ ሩታ እናንተን እንደዚህ ይሄን ያህል ታስጨንቃለች እንዴ? ታስጨንቃለች ማለት የእሷን በቃ እናንተ የምትፈልጉ የእሷ ሬሳ ላይ መረማመድ ነው። አስባችሁ ላ እሷ እንትን ወርቃል ለእናንተ፣ ወርቃል ለእናንተ ያልቅሳል እናንተ ለምናምናምን እሷ ላይ መረማመድ ነው እሱ ግን ለእናንተ መረማመጃ ምናምን ነው የሚያስጠንቃችሁ የእሷን መውደቅ ማለት ነው እንጂ፣ ጥላት ራሱ እንደዚህ አይልም። እግዚአብሔርን ጥላት ራሱ ማለት ነው እግዚአብሔርን። አብርሃም ራሱ አፈቅራሉ ብር ራሱ ማለት ነው አብርሃም። ይሄን ነገር አቆየ ማለት ይሄ ሴት አራስ ሴት ነች፣ ስለዚህ አቆየ። ይሄ ለአንተ የራሱ ነገ ህይወት የሚራሱ እድሜ ልክ ነው የሚያስወቅስ። ስለዚህ አቆይ ነው የሚባለው። በእውነት አስተሳሰብ ብኖራችሁ ነው ጭንቅላት ዲፊን ጭንቅላት ያላችሁ ደግሞ ስማት። እንደዚህ ያርጋት ደግሞ አሁኑኑ ተቀባያት፣ አሁኑኑ አግባት። እሷም ደግሞ ምን አለችሁ? እንደ ምስት ያለች ገና እኮ እናቴ ከምስት በፊት ፍቅረኛ የሚባል ነገር አለ። እኛ አሁን አፍቅሬ ነው መጀመሪያ አፍቅሬን ከዛ አገባን ወይስ መጀመሪያ ፍቅር የሚባል ነገር አለ፣ ከዛ መጠናናት ነገር ምናምን አለ። እንደዛ ነገር ነው ይመስለኛል። እንደዚህ ግን እኮ አንቺ በአንዴ ነው ሚስት ሊሆንና ዝቅ ሊሆንና ክብር ምን ክብር ምን እንደሆነ ያውቃል እሱ። አሁን ሩታ ምን እንደዚህ የሚያደርጋትም ያውቃል። ለምን እንደዚህ እንደምትሆንበትም ያውቃል። ለምን ሩታ እስከ ሕይወት ጥግ እስከ ሕይወት መስዋዕትነት ትከፍላለች። ይህ ሁለታችንም እስከ ህይወት መስዋዕት ከፍለናል ብዙ ማይታለፍ ጨለማ አፍናል እያለኝ ነው ስለዚህ ያ ቃል ክብር ምን እንደሆነ እንዴት እንዳከበ እንትን አክብራ እዚህ ደረጃ እንደደረሰች ያ ቃል ሲቀጥል ደግሞ በአያቅም አግብተዋል ልጅ ወልደዋል በአያቅም እሱን ራሱ ግረሳ ማለት ነው በአንዴ ሰውም ረስቶ ወደ ሌላ መሄድ አይቻልም ጓደኝነቱ ወደ ፍቅረኝነት ተቀየረ። ስለዚህ ወንድና ሴት ጓደኛ ካሁን በኋላ አቱን አቱን፣ በተለይ ባለ ትዳሮች አቱን፣ ሴቶች በግድ ነው የሚወስዳችሁ በግድ ማለት ነው። ያይ ነው ጣይተና ኢትዮጵያ ውስጥ ሴት ሴት ወንዶች ይነጠቃል ይነጥቃሉ ምናምን ስለሆነ ሰምቼ ነበር ከዚህ በፊት። እንዴት ቢል ሲከራከራው እንደማይቻለው ለካ እውነት ነው። ለካውን ገና ልጅ ወልዶ አንድ ወልታል ሙላ ካላፈቀርከኝ እንደዚህ ካልፈለጠኝ ካላገባኝ በደቂቃ አግባኝና ሚስት ሊሆን ያለች ነው። ሰብስክራይብ አርጉ። ምስት ሰብስክራይብ አርጉ። የሚወራ ነገር የራሱ የለም። ደህና ነገር ስላሉን የሚወራ ነገር ራሱ አይደለም። ሰብስክራይብ አርጉም ፋሚሊዎቼ።